ዛሬ የመጣሁበት ቪዲዮ ምናልባት ይህንን ቪዲዮ አይተው ሩታ ርባ ራርቶላት ከአብርሃም ጋር እንድትታረቅ ስለፈለግኩ ነው፣ ይህንን ቪዲዮ የሰራሁት ማለት ነው። እሱም ይወድሻል፣ አንቺም ትወጂዋለሽ፣ እናውቃለን። እሱ ግን አሁን ላይ ሩታ እየመረጥሽ ያለሽው መለያየትን ነው። ለምን መለያየት እንደመረጥሽ እየተዋደዳችሁ የምትለዩት ሰው በቃ እየወደዳችሁት እየወደድሽው እየወደደሽ ትለያያላችሁ ግን ብዙ እንደዚህ አይነት የሚለያዩ ነገሮች አሉ። ይሄ ግን የነፂ የድሮ አብርሃም ፍቅረኛ ነው ብሎ መምጣት አንቺና አብርሃም ከልጅሽ አባት ጋር የሚያቆራርጥ የሚያለያይሽ ነገር አይመስለኝም። እኔ እንደ እኔ ማለት ነው። ሩታዬ፣ በናትሽ በናትሽ በቃ ልለምንሽ እንዲህ ተንበርክኬ፣ በአብርሃም ስም ተንበርክኬ ልለምንሽ፣ በቃ ይቅርታ አድርግለት፣ ታረቁ፣ በቃ በናትሽ ሩታ። ገላጋይ ቀናት ሳለፉ ተኮራርፈን ምነችሁ ነው የሚላት። ሰላም ሰላም ሰላም፣ ውድና የተከበራችሁ የኔ የአቤትዮ ፋሚሊ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛለኝ። እንግዲህ ያው ሰሞኑ ትንሽ ጠፋብያለሁ፣ ማለት ያው የጠፋሁበት ምክንያት ሁላችሁም ታውቃላችሁ፣ ሰሞኑ በእኔና በነፂ ምክንያት ብዙ ነገሮች ተፈጥረው ነበር። ላገኛት እፈልጋለሁ ምናምን ብያችሁ ስልካን አላነሳችልኝም ቴክስቴም አልመለሰችልኝም ምናምን እንደዛ ነገር እና አሁን ስለ እሱ ልላችሁ አደለም የመጣሁት። ማለት እሱ ያበቃ ነገር ነው። ማለት አሁን ከዚህ በኋላ ተመልሼ ነፂን ደው እላታለሁ፣ ነፂን ላገኛት እፈልጋለሁ ምናምን ልላችሁ አደለም። አለ ለምን በቃ ይሄን ያክል ፈለግኳት ላገኛት ፍቃደኛ ካልሆነች መተው ነው እንጂ ያለባችሁ፣ እስከ መጨረሻው እንትን መሄድ የለባችሁ፣ ምክንያቱም ግዴታ ስላልሆነ ማለት ነው። ግዴታ ቢሆን ለአንድ ሰው እስከ መጨረሻው እስከ ጥግ ትሄዱለታላችሁ፣ ግን ይሄ ግዴታ ስላልሆነ ቢያንስ ነገሮችን በዚህ ጋር ያበቃሉ። እኔ እንደዛ ብዬ አምናለሁ። እና ዛሬ የመጣሁበት ቪዲዮ ምንድ ነው፣ ያው ሰሞኑ በነጺና በአብሪሽ ዙሪያ የተፈጠረውን ሁላችሁም እያያችሁ ነው። ብዙ ነገር እየተፈጠሩ ነው ቆየ በነጽ ያኔ በተጣሉበት ምክንያት እስካሁን አልታረቁም። እና ዛሬ የመጣሁበት ቪዲዮ ምናልባት ይህንን ቪዲዮ አይተው ሩታ ርባ ራርቶላት ከአብርሃም ጋር እንድትታረቅ ስለፈለግኩ ነው ይህንን ቪዲዮ የሰራሁት ማለት ነው። ሩታ አውቃለሁ፣ እናውቃለን አብሬሽ በድሎሻል፣ ብዙ ነገር አድርጎሻል። እንደዚህ ማድረግ አልነበረበትም። አሁን ላይ አንቺ በጣም እየጎዳሽ ነው ያለው ይህን ነገር እና ይቅርታም ጠይቆሻል። ግን ነገሩ በይቅርታ የሚታለፍ ነገር ባይሆንም ማለት ይቅርታ ሰው ይቅርታ ከጠየቀ ከይቅርታ በላይ ምንም ነገር የለም። ሁላችንም እናውቃለን፣ አንቺም ታውቂያለሽ። እና ከይቅርታ በላይ ምንም ነገር ያለ አይመስለኝም። ይቅርታ ጠየቀሽ፣ አንቺ ይቅርታውን ሳትቀበይ ይቀርተሽ አይደለም። እሱም ይወድሻል፣ አንቺም ተወጅዋለሽ፣ እናውቃለን። እሱ ግን አሁን ላይ ሩታ እየመረጥሽ ያለሽው መለያየትን ነው። ለምን መለያየት እንደመረጥሽ አይኑ አላቅም። እኔ ምን እንደሆነ ማለት ነው ምን እያሰብሽ እንደሆነ መለያየት እኮ እንትን አይሆንም ማለት አንቺም ትወጂያለሽ፣ እሱም ይወድሻል። ይሄ ግልጽ የሆነ ነገር ነው። እና ሁላችንም እኔ እኛም እናውቃለን፣ አንቺም ታውቂያለሽ፣ እሱም ያውቃል እንደምትዋደዱ ማለት ነው። ፈልጋችሁት አይደለም ይሄን ነገር የምታደርጉት አይደል? ማለት እየተዋደዳችሁ የምትለዩት ሰው በቃ እየወደዳችሁት እየወደድሽው እየወደደሽ ትለያያላችሁ። ግን ብዙ እንደዚህ አይነት የሚለያዩ ነገሮች አሉ። ይሄ ግን የነፂ የድሮ አብርሃም ፍቅረኛ ነው ብሎ መምጣት፣ አንቺና አብርሃም ከልጅሽ አባት ጋር የሚያቆራረጥ የሚያለያይሽ ነገር አይመስለኝም። እኔ እንደ እኔ ማለት ነው። ማለት እየተዋደዳችሁ የምትለዩ ሰዎች አሉ በብዙ ምክንያት ማለት ትልቅ የሆነ ምክንያት ሲኖር ነው እንጂ ይህን ነገር እኔ አብርሃም ከአብርሃም ጋር ይለይሻል ብዬ አላስብም። ምክንያቱም ይሄ በጣም ቀላል ነገር ነው። ከዚህ በፊትም ይሄ አዲስ አይደለም። ከዚህ በፊትም ብዙ ችግሮችን ብዙ ቻሌንጆችን አሳልፋችሁ ለዚህ የደረሳችሁት ብዙ በመታገስ በይቅርታ ነው አይደል? ከዚህ በፊት ከዚህ በኋላም ምን እንደሚገጥምሽ አታቂም። የባሰም ነገር ሊመጣ ይችላል። ከዚህ በኋላ በሰላም ህይወትሽን ኑሮሽን የምትቀጥይበትም ጊዜ ሊመጣ ይችላል እና ብዙ ነገር ሊገጥምሽ ይችላል ወደፊትም ፈጣሪ ብሎ ታርቃችሁ በሰላም እየኖራችሁ ከሆነ አይኖ ደስ ይላል ግን አብርሃም አሁን ላይ ይቅርታ ጠይቆሻል አንቺ ደግሞ የይቅርታውን ተቀብለሽ በሰላም መኖር ነው እንጂ ያለብሽ ለምንደው ነገሩ እንደዚህ እያከረርሽ እንደሆነ እ ያላቅም የምሬ ነው እና ይቅርታ በይቅርታ ብታልፉት ነገሩ ሁሉንም ነገር በይቅርታ ብታልፉት እንደኔ አሪፍ ሀሳብ ነው። ማለት አብርሃም ብዙ ነገር ሊያደረግ ይችላል። ይህንን ማድረጉ ስህተት ነው እና ሩታዬ፣ በናት እባክሽ፣ አሁን ላይ ሁሉም ሰው በጣም ሁሉ ነገር በጣም እያስጠላው ነው ማለት አንቺና አብርሃም እንደዚህ ስትሆኑ ማለት ማንም ይፈልግ የለም። በጣም እየደበረ ነው፣ ሚዲያ ሁላ በጣም እየደበረ ነው። አሁን ዩቲዩብ ገብተን በቃ የናንተን እንትን ነው የምናየው ማለት እኛ እንደዚህ መሆናችሁ ፈልገ ነው ወይም ደግሞ የእናንተ እንደዚህ መሆን አስጠልቶን ሳይሆን በቃ አንተ አንቺና አብርሃም በቃ መታረቅ አለባችሁ። የምሬን ነው የምላችሁ። እኔ ዩቲዩብ መስራቱን ላ ላቆም ይችላለሁ አንቺና አብርሃም ሳትታረቁ የእውነት በጣም እያስጠላኝ ነው ቪዲዮ ላ መስራት ማለት ነው። ሩታዬ በናትሽ በናትሽ በቃ ልለምንሽ፣ እንዲህ ተንበርክኬ ልለምንሽ፣ በአብርሃም ስም ተንበርክኬ ልለምንሽ። በቃ ይቅርታ አድርጊለት፣ ታረቁ፣ በቃ በናትሽ ሩታ። አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጅን ያዥው አትብቂና እንድናልፈው የኖሮን ፈተና ወይነ ይልኝ ሩታዬ፣ ባክ የው ተንበርክኬ ነው ምለምንሽ። በኦዲየንስ በዚህ ሁሉ በተከታዮች ስም እለምንሽ አለሁ። በእናትሽ ይቅርታ አድርግለት፣ በቃ የአንቺና አብርሃም እንደዚህ ስትሆኑ ማየት አንፈልግም። በቃ ታረቁልን በእናትሽ ሩታ። እንዲህ በቃ ይቅርታ ረሻለን። ከይቅርታ በላይ ምን አለ? ይቅርታ ጠየቀሽ ማለት፣ አሁን ላይ አንቺ ያስ ምን እያስፈራሽ እንደሆነ እናውቃለን። የሚያስፈራሽ አንቺ ጋ ይሄ ነገር ይሄን ስህተት እንደማይደገም በምን እርግጠኛ ነኝ፣ ምን ዋስትና አለኝ ብለሽ ነው አይደል ትፈሪው። በቃ አንቺ ደግሞ አትጠራጠሪ ማለት ነገሮችን በተጠራጠርሽ ቁጥር፣ በፈራሽ ቁጥር የባሰ ነገር ነው እንጂ የሚመጣብሽ ነገሮችን ለመጋፈጥ ዝግጁ መሆን አለብሽ እንጂ ነገሮችን ፈርተሽ ነገሮችን ሸሽተሽ አይሆንም ሁሉ በእናትሽ በቃ ለምንሽ በምታምኙ ነገር ለምልሽ በቃ ከአብርሃም ጋር ታረቁልን፣ እና ሩታዬ በቃ እባክሽ ታረቂል ነው ምልሽ። በኦዲንስም በተከታዮችሽ ስም በቃ እኔ ተንበርክኬ ይቅርታ ጠየቁሽ። በቃ ታረቂል ነው ምልሽ። እኛ እናንተ እንደዚህ ስትሆኑ ማየት አንፈልግም። አንቺና አብርሃም ሰላም ሆናችሁ የእውነት በቃ ሚዲያ ሁሉት ዩቲዩብ ራሱ በጣም እየደበረው ነው አሁን ላይ ማለት ነው። አብርሃምም ደግሞ እንደዚህ አይነት ነገር ስህተት እንደዚህ አይነት ስህተት ያለ መስራት በቃ በተሻለ መጠን እንትን ለማለት ለመጠንቀቅ ሞክር። በቃ ወይን ቃል ግባላት በቃ እኔ ድጋሚ እንደዚህ አይነት ስህተት ተሰራለ ብዬ አላምን አላስብም። አሁን እና በቃ ምን ልበላችሁ ፋሚሊ የእውነት በጣም እየከበደኝ ነው። እኔ በቃ ሚዲያ፣ ዩቲዩብ እራሱ መስራት እያስጠላኝ ነው። ሩታና አብርሃም እንደዚህ ሆነው ማየት በጣም የሚያስጠላ የሚደብር ነገር ነው። አላቅም። ብቻ ፋሚሊ እና ሩታዬ የምር አሁን ላይ ካለሽበት አሁን ላይ ካለሽበት ላይፍ አሁን ላይ ካለሽበት ህይወት አብርሃም በጣም ያስፈልግሻል፣ ለማኝ የምር በጣም ያስፈልግሻል። አሁን እኮ በፊት ሁለታችሁ ነበራችሁ፣ አሁን ከሁለት አልፋችሁ ሶስት ሆናችኋል። ያው ባይወለድም ሆድሽ ውስጥ ቃለ ድረስ በቃ እንደተወለደ ነው። አሁን ለልጅሽ የልጅሽ አባት ነው አሁን እኮ ማለት ነው አንቺ ከአብርሃም ጋር ተለይተሽ፣ ይሄ ልጅ መቼምስ መወለዱ አይቀርም ታውቂያለሽ፣ ይወለዳል አይደል? ከዛስ ልጁ ያለ አባት ፍቅር ሊያድግ እንዲያድግ ነው የምትፈልጊው? እንደ አባቴ ቢልሽስ? ቆይ ከአንቺ ጋር ነው የሚሆነው እና ቃልን እሺ፣ ወይም ደግሞ ካደገ በኋላ አባቱ ጋር ይሄዳል። ያለእናትና ያለ አባት ፍቅር እንዲያድግ ነው የምትፈልጉት? ልጁ ቢያንስ እኮ ለልጃቸው አስቡ እንጂ ተዋ። ሩታይ በና ሸረፊ ነገሮችን በቃ በደንብ ለማሰብ ሞክሪ እባክሽ። እና የእውነት ነው የምላችሁ ፋሚሊ፣ እኔ አሁን ላይ የምፈልገው የሩታና አብርሃም መታረቅ ብቻ ነው። ሚዲያ ሁላ ላልመጣ እችላለሁ፣ እንዳውም ከዚህ በኋላ ማለት ነው እነሱ ሳይታረቁ ላልመጣ ሁላ እችላለሁ። እና የፋሚሊ የምድሬን ነው የምላችሁ፣ ይህንን ቪዲዮ ማለት ነው በተሻላችሁ መጠን ላይክ እና ሼር እያደረጋችሁ እንዲያዩት አድርጉልኝ። ማለት ያዩታል፣ ሊደርሳችኋል፣ ይህንን ቪዲዮ ያዩታል ግን ያው ይህንን ቪዲዮ አይተው ትንሽ ልባቸው የሩታም የአብርሃምም በቃ ይሁን አላል እንደ መራራት ነገር ሆኖ ከታረቁ ብዬ ነው ይህንን ቪዲዮ የሰራሁት ማለት ነው። እባካችሁ ታረቁልን። በቃ እናንተም በተቻላችሁ መጠን ሼር እያደረጋችሁ አድርሱላቸው እና ያው እኔም ሰሞኑ የጠፋሁበት ምክያት ታውቃላችሁ፣ ትንሽ በነጽ ምክያት ትንሽ ተደባብረን ለዛ ነው የጠፋሁት። እና ያው ሰሞኑ እንደነገርኳችሁ ከዚህ በኋላ ብቻ አላረ በቃ አዝናኝ በሆነ ደስ ደስ በሚሉ ቪዲዮ ወደ እናንተ መጣላችኋለሁ ብያችሁ ነበር። እና ትንሽ በእና አብርሃም ዙሪያ ስለተከፋን ስለደበረን ነው ያልመጣሁላችሁ። ያው በቀጣይ ቪዲዮ ደስ በሚል ነገር፣ በአዝናኝ ቪዲዮ፣ አስተማሪ በሆኑ ቪዲዮዎች እንገናኛለን። ይህንን ቪዲዮ እንዳልኳችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና አብርሃም ጋር እንዲደርስ አድርጉለኝ። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይዛለኝ